የት ነሽ መሲ? አሁን ልንገርሽ መሲን ስታስወጣት ማለት ነው። እሺ ስምሽ ማለት የት አለች ጂጂ? ላሳያት እየጠራሻት፣ ስምሽ ማን ነው? እንትን ኢንስታግራም ነው የምላት። ቁጥርሽን እኔ ሪም ብለሽ ጻፊ። ስለሆነ ይታያል። የኔ ሌላ ነው ፕሮሽ መስፕሮፋይል የሚሰረቁኝ እኮ የምሪዬ የኔ ኢንስታግራም ነው እ በዚህ በፎቶ እንትን እንልሻለሁ። ይሲሜራ ዛሬ ደሞ መለ ነው። ሊከረብታቸው አስቤ ነበረ። የሆነ ሰው አንቺ እጅ ፎቶ ነዋ። በጣም ነው የምወደደው

እና እኔ እኔ እኔ እኔ ፈጣሪ ነኝ እንዴ? እሷ ስም ተቀይረ ፕሮፋይል ተቀይረ ነው። ፕሮፋይል እኔ ከታባት ያውቃታል። እሷ ግን እኔ ፕሮፋይል ስም አልቀይር እሷ ናት እኔን መጠየቅ ያለባት። ከናልሽም እየጨመረ ነው የሚመጣው። አይደለም ላ ሲሞን ፕሮፋይለን አይደለም ላ አካንታን ያኛውን አካንት ራሱ እንትን አድርጋለች። እኔ ተባት ግን ችግር የለም ላ አንቺን አይደለም በቃ አንተን

እሺ የመጨረሻ እንደ ላውራ እና ሊሄድ እስኪ ሰሚራ ተረጋጊ። ቶሎ ሩጦ እንዲሄድላቸው ነው የምትፈልገው። ስልኩ ራሱ ይግላል ተዝ ወቶ ቶሎ አይገባም እና ተረጋጊ ሴትዮ ናፍቆቴን ልወጣ በጣም ናፍቃኛለች። አረ ምራው ቦስ እራሱ ኮን ያልመልስላት አንቺ መገልበጥ ነበር እዚህ ጋር ብዙ ሰው ነው የሚለኝ ሪም ላይ ብቻ አይደለም የስንት ቀን ሜሴጅ ነው ራሱ መልሰው ተቸገርኩ ነው ዛሬ ደግሞ ዳኒ እና ሶስናት አረቅን ብለው መጥቷ አይደል እንትን ዛሬ ደግሞ እኮ ያንን ጠዋት ፎቶ ያምራል አላልሽኝም? እርምዬ የእሷ አጀንዳ ነበር። ሙሉ ሰአት እሷ ጋ ነው። ከስን ሰዓት ጀምሮ የምር መታ። እኔ አልገባኝ ማለት ነው። አየሁ። እኔ አልገባኝም። የቀናችባት አብሮ አደግ ጓደኛ ሆናት። አዎ አብሮ፣ የአንድ ሰፈር ልጅ አንድ ላይ። ደግሞ እዚህ አምጥታ ሱቅ እንድትለማመድ ያድጋት አብራት የሰራዩ። ምቀኛ ከሩቅ እኮ አይመጣም፣ ቅና ከቅርብ ነው እኮ ረቢስ ከዛ አታገቢም ነው ያለቻት። ስታገባ ቀናች እንጂ እና ያ ምስጢር አሁን። የሴት ጓደኛ አያስፈልግም። ከዛ ስትቀኝብኝ ያን ሁሉ መረጃ ይዘሽ ልታወጪ ማለት ነው። ሽ አንቺ ላገባሽ ታዲያ እኔ ካላገባ ቁመሽ ትቀሪ አለሽ። ደግሞ ልጅቷ እኮ ቆንጅዬ የሆነ በቃ ስታምር ስታሳሳ እንትን

ላሞቹ ያምጡ እዛ ረፊ ላይቭ ላይ ምን ምን ቤት ነሽ እኒምታችሁ? ነው የትኛው ፓርት ነው? መጨረሻ ጥፍ ይሁን እንዴ? አህ እኔም አምጥቻለሁ። ኦኬ፣ አጥፊ ሂጂና ሪፖርት አላጣው ማሲ ብሎክ ነው ማደርገሽ። አንደኝንት ነው ፎቶዋ በቃ ከህቴ ነው የምጀምረው። ወንድም በወንድ የሚነሳ የሚባለው ነገር ልጀምረው ነው አንሽ ብዬ ማለት ምን ልታረግ? እሷን የሚያሰድብ ነገር አትስሩ። የሃይሚ ህቶች አው በእናታችሁ። በሷ አይደለም እኮ ሁሉም ነው። ምን ሴቶች ቪዲዮ ላይ የሚመታቱት ያች እንኳን እንትና ምሂቶች ብዙም የሚፖስት ነገር አለ። ግን ሃይሚዬ ዲስሬስፔክት የሚያረጉት ቪዲዮ ላይ ሲሰሩ መቼም አንዳንድ የማይጠነቀቁት ነገር አለ። ብዙ ጊዜ እንትን ስለሚያወሩ የሚያረጉት ነው። ያውቁ ያኔ በቃ ለእሷ የሚሆነው ለሷ፣ ታውቃላችሁ፣ ለሷ ትንሽ ስህተት ነው የሚታሰቡት ያስፈልግባቸው የሚወጣ አድርጊ ብለ ለእሷ ትንሽ እንትን የሚያስፈላትን ነገር እናንተ መሸፈን እንጂ ማንጣት በፍፁም። ይበቃችሁ። ምትወዷቸው ምንድነው በጥፊ ድሬዳዋ ላይ ፕራንክ ያደረገችው ልጅ ራሷ በጥፊ ተመታተው የለ እንደ ምን ችግር አለ ታዲያ? ጫማና ጫማ የተጋጨ ነው የሚመስለው እኮ ነው የምለው። መቼም በትንሹ ይካበዳል። እነሱ እኮ ይተዋወቃሉ እኮ፣ ዝም ብለው ነው የሚያካብዱን። ሌሎቹ ቆይ ብዬ ማለት ነው የኛ የሃይሚየን ትውቶች አያምጡት እንጂ ላሞቹ እና እነዚያ ለእሷ ክብር የሌላቸው ግደራ አላችሁ እናንተ ነብሮች፣ ነብሮች አላችሁ። ተያቸው። አጥፊ ነው የምትሉኝ ሳሚራ ነው። አታጥፊ፣ አታጥፊ። ሌላ አትፎ ስጪኝ። አታጥፊ። ሌላ አትፎ አልጨምርም። ይሄ ፖድካስት ብለሽ ወይ ሪም ሂጂ አልኩሽ እኮ አንቺ ሴትዮ ሂጂ፣ ተመልሰሽ ነይ ወቅ። ምንድን ነው የምትይው? ሰሚራ አራት አልበላሽም እንዴ? አራት አይያት ባክሽ ነው ተራመደው። አዩ ወይ አንቺ አዩ፣ እንዴት ነሽ? ደህና ነሽ? አንቺ ባክሽ በአናትሽ ማስተካከል ነው ግን፣ ልጁን አከብረዋለሁ። ሰላም ነው። ስራ ጤና መንፈስ ነው የሚባለው። ወደዚኛው ዓለም ዓለም ተለውጥ ማለት ነው። ኤስ ነኝ ማለት ነው። ኤስ ነኝ። ለምን ነው ልጅቷ እንድትሰደብ ትፈልጋለሽ አንቺ? የሆነ ልጅቷ ተሰደብብን

ተረዳሹ ማሪ፣ ተረዳሹ። ኮ ማለት እሱ ቻናሉ ብዙ ነገር እንትን ሀያት ደሞ ማለት ነው። ጠላት እንደፈለጉ ያርጉ ሀያት ማለት ነው። እኔ የምልሽ ሀያት

ሲሆን ግን እየሰማሁሽ ነው። የቅመማኸተች ግን ታግሰዋል። እንዴት አትኝም? በፊት እንደዛ ነበሩ። እንኳን እነሱ ስህተት ሰርተው ቀርቶ አይደለም እጥፍ እጥፍ ነበር የሚመለሰው። ዘቀጠጋ ዘቅጥም በማለት የተወሰኑ ይኖራሉ። ትንሾች ናቸው እንጂ እንደ በፊቱ ተጋግሎ እንደ በፊቱ የሀይል ጌቶች አሁንም አሁንም የተደረገ ነገር የለም። ቆያ እንዲያስጨርሽኝ የተደረገ ነገር የለም። አሁንም ይኸውልሽ በልጠን መገኘት ያለብን ይጅልና ልነግርሽ ነው መጥ እንትን ማለት የለበት ያኔ የተደረገ ነገር የለም። ይሄን አንድ ነገር ስትናገሩ ሁሌ ሃይሚቶች ላይ መጫን የለበትም። ያኔ ሃይሚዬ እንደዛ ሲያደርጓት ሁለቱን እንወዳለን ያሉት አሳቸውን በአራት በአምስት ቢስማር ቀርቅረውን ዝም ያሉት ገባሽ። ታው ብሎ የገሰጸ አንድ የለም። እኔ እንኳ እየኮሰጥኩኝ እኔ መልስ ልሰጥ ነው ታው እያልኩኝ እንኳ። ትንሽ መዓዛ ናት እየታገረች ያለችው ገባሽ መዓዛ ትክክለኛ ኦዲንስ እና ትክክለኛ ለሴት ልጅ ስሜት ይሰማኛል ብላ ምትል ማስመሰል የሌለባት መዓዛ። ሌላሽ ግን እንትን አፍሽን በሚስማር ቀርቅሮ አንድ የተነፈሰ የለም። ይሄ እኮ የራሳቸው ስራ ነው። ታው ብሎ ያላለ የለም። እንዲሁም መፖሰታቸውን ነው የተወት ገባሽ መዓዛ ግን የሴት ልጅ ህመም አሟት የቻለችውን ያህል አድርጋለች። ገባሽ ያኔ ግን ያኔ ግን እኛ ተከትለን አድርገን በሆን የእሱን እንትኖች አድርገን በሆን ያውቁናል፣ በባሽ ፓወሩን ያውቁናል። ግን ለልጅቱ ስለምንጠነቀቅ ነው፣ ልጅቱን ዝም ብለን ፖስታቻን አሏን ፖስት ብለን እንጂ። ደግሞ ሰሞኑን የተደረገው ያስቆመና የገስጽና እንዲሁም ማስቆም እንትን ብላቸው እየተናገረ ሰው አለ እንዴ? እንዴ! ይህንማ መቼም አልቀበጥ። ትንሽ ነገር ሲሰሩ ያህሜቶች ምድር አስመሳይ ሁላ ወላሂ፣ እኔ እናደድ ያለሁ አልናገርም ብዬ እናገራለሁ። እኔም አንድ ነገር የሰለቼ ነገር አለ። እንገባ ብቻ የሃይሚ እህቶች ራስ ራስ አጠፉም አላጠፉም፣ የሃይሚ እህቶች ራስ ራስ ሰሞኑን ምንድነው ሲያደርጉ የነበሩት? ላሞቹ። አዎ ስህተት የሚሰሩ ለእኔ ላሞች ናቸው። ምን ሲያደርጉ ነበረ? የተናገረ ሰው አለ ነገሩኝ። እስኪ ሀዩ መረ ነው እዚህ ሀዩ ላም ምናምን ብለሽ አትጥሪ። ዋው እንደዚህ ስጠት የሚሰሩ ላሞች ናቸው። ሙሉ ሰው ሳይሆን እንደዚህ አይነት የሚያደርጉ ማለት ነው እኔ ባለፈ ለታ ማለት

ምን አገባኝ። አሁን እናንተ ስለምትከታተሉ ታውሩ፣ እኔ አንድ ሰው ምከታተለው ነገር። ለማንኛውም የወልሻው ሀዩ አነሱ ስራን ያዙት። ሀይሚና ብሩኬ ሴሚልሽ ሀዩ ማለት ነው። ዶራን መቶ ሰባ አምስት ብር ገብቷል። ስሚ ልንገርሻ፣ አዳምጭኝ። አንቺ ልንገሪ፣ ልንገርሻ፣ አዳምጭኝ። ዶራል መቶ ሰባ አምስት ብር ገብቷል። ሶ ስራን ያዙት። ከዲ ወሊ እኛ እናንተ አታርጉ ምንም

ኔበር ይሄን እናውቃለን፣ ገባችሁ ቆይ ማለት ነው የሷ ፊት እንደዛ የድሮ ቪዲዮ ሲያመጡ የድሮ ቪዲዮ ሲያመጡ የምታመጡ ሲሰሩ እኛ ዝም ከሲጀመረ አንድ ነገር ልንገራችሁ። መጥቶ ልክ ለሀይም ያዘነ መስሎ እናንተ ናችሁ እንደዚህ የምታረጉት የሚላችሁ ሰው ወዲያጅ እንዳይመስላችሁ ነው የበረ እናንተን ከትግል ወደኋላ ኋላ ለማስቀረት መናቅም። እኛ እኛ ኮ እንትን አይደለም እናቃለን እኮ እኔ ብዙ ሰው አይቻለሁ። እናንተ ኮ ለሀይም ይሄቶች እንዲ ከዛ አላሞቹ ኮሜንት ላይ ያገኘዋለሁ ያን ሰው ማለት ነው ገባሽ? ስለዚህ እንደዚህ የሚላችሁ ሰው እናንተን ወደኋላ ደኋላ ለማስቀረት እንጂ ለሀይሚ ያዝ ነው አይደለም። ይህም ማወቅ አለባቸው። ይሄ ሚፈሱ ልቅ እንደዚህ አይነት ሰው የሚላችሁ ሰው ከዛ ፓርት ኖ ነው፣ እናንተን ለማዳከም የሚጠቀመው ሲስተም ነው። ወሬ ሁላ ሀይሚ ስትዘቀዘቀፈ ዘግ አሁን እዚህ ምታ እንደዚህ ነው ትለኛለች። እኔ ጋር ደግሞ አንዷ ማለት ነው እዛ ሄዳ